ሰላም፣ ሰላም ጤና ይስጥልን፣ ቤተሰብ። ይህ ድሪም ስኩል ነው። ድሪም ስኩል የአማርኛ ቋንቋ ቋንቋን በማስተማር ላይ ይገኛል። እያስተማርን እንገኛልን ማለት ነው። እናንተም ምናልባት በአንድም ሆነ በሌላ ምክንያት የአማርኛ ቋንቋን ማንበብና መጻፍ ለተቸገራቸው ወገኖቻችን ዛሬ ሆኖ በኦንላይንም ሆነ በፌስ ቱ ፌስ የአማርኛ ፊደላትን ወይም የአማርኛ ቋንቋን ማወቅ፣ ማንበብ፣ መጻፍ ትችላላችሁ ማለት ነው። እሺ ታች ላይ በምናስቀምጥላችሁ ስል ቁጥር በማንኛውም ሶሻል ሚዲያ ለደውሉ ትችላላችሁ ማለት ነው። በየቀኑ የምንለቃቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉልን። ለጥንካሪያችንም እንዲሆን ላይክ፣ ኮሜንት፣ ሼር አድርጉልን ማለት ነው። እሺ ዛሬ የምናየው የአማርኛ ፊደላት የአማርኛ ቋንቋ ፊደላት ክፍል ስምንት ከጨ እስከ ጸ ይሆናል ማለት ነው። ከጨ እስከ ጸ እሺ

ኦ ጳ ጲይ ይሆናል ማለት ነው። እሺ በሶስተኛነት ደረጃ የምናገኛት ፀ፣ በአራተኛ የምናገኛት ፀ ስለዚህ የሚለያዩት ምንድን ነው? ስማቸው ማን ማን ይባላል ማለት ነው። ጸሎቱ ጸ እና ፀሐዩ ፀ ይባላሉ ማለት ነው። ጸሎቱ ጸ ፀሐዩ ፀ እሺ ጸ ጹ ፂ

እሺ፣ ዛሬ ማን ማናየነ ማለት ነው። ጨ ፀ ፀ። እነዚህ ሁለቶች ጸዎቹ በድምጽ ተመሳሳይ ናቸው። ሁሎቹም ጸ ጸ ማለት ነው። ግን ቃላትም ስንመሰረት ሊሆን ይችላል አርፍተ ነገር ሐረግም ሊሆን ይችላል። ይለያያሉ፣ እንዳገባባቸው ስንጽፍ ይለያያሉ ማለት ነው። እሺ ጨ ጸ ጸ ጩ ጹ ያው እንደተለመደው የመጀመሪያ ፊደሎቹ መጨረሻ ላይ የሚል አናባቢ ይኖራቸዋል ማለት ነው። ጨ የሚል አለው መጨረሻ ላይ ስለዚህ መጨረሻ ላይ የሚል አናባቢ እያንዳንዱ ከመጀመሪያ ፊደል ላይ አለው ማለት ነው። ሁለተኛ ላይ የምናገኛቸው ጩ ዑ ጹ ጹ። ስለዚህ እነዚህ ደግሞ ምንድን ነው አናባቢዎች? ማን ማን ይሆናሉ ማለት ነው። ኡ በየሁለት ማለት ሁለተኛ ፊደሎች አናባቢያቸው ኡ ነው። አናባቢያቸው ኡ ነው ምክንያቱም ጩ ስለዚህ ኡ የሚል መጨረሻ ላይ ድምፅ አለ አናባቢያቸው ኡ ነው ማለት ነው በሶስተኝነት የምናገኛቸው ጪ ስለዚህ የሶስተኛ ክልሎች ደግሞ አናባቢ ማን ሆነ ማለት ነው ኢ አናባቢያቸው ኢ ሆነ ማለት ነው። ምክንያቱም በየመጨረሻ ላይ ስንላቸው ኢ ኢ የሚል ድምፅ እንሰማለን ማለት ነው። ው ጪ፣ ጲ፣ ጺ፣ ጺ ይ እሺ። በአራተኛ ነው የምናገኛት ማንን ነው? ጫ፣ ጳ፣ ጻ፣ ጻ ስለዚህ የአራተኛ ፊደሎች አናባቢ ደግሞ ማንሆንልን ማለት ነው አ ሆነ አ ሆነልን ማለት ነው። ስለዚህ ጫ አ የሚል ድምጽ መጨረሻ ላይ አለ። ጣ አ እሚል ድምፅ አለ ማለት ነው። ጻ ጻ በዛው ልክ ማለት ነው። እነዚህም አ አ የሚል አናባቢ ይኖራቸዋል ማለት ነው። በየአራተኛው ፊደሎች አ የሚል አናባቢ ይኖራቸዋል። አምስተኛ ላይ የምናገኛቸው ጬ ኤ ጬ ፄ ይሆናሉ ማለት ነው። ስለዚህ የእነዚህ የአምስተኛ ፊደሎች ደግሞ አናባቢ ማል ሆነልን ማለት ነው። ኤ ሆነልን ኤ። ምክንያቱም መጨረሻ ላይ መጨረሻ ላይ ቃሉን ብለን መጨረሻ ላይ የሆነ ድምጽ ይሰማናል። ለምሳሌ ጬ ስንል ኤ የሚል ድምጽ ይሰማናል። ጴ ጴ ፄ ኤ የሚል ድምጽ ይሰማናል ወይም አለ ማለት ነው። ስለዚህ የአምስተኛ ፊደሎች አናባቢያቸው ማን ነው ማለት ነው? ኤ ነው ማለት ነው። ኤ ነው። እሺ በስድስተኛነት የምናገኛቸው ጭ፣ ጵ፣ ጽ ፅ ይሆናል ማለት ነው። ስለዚህ የስድስተኛ ፊደሎች ደግሞ አናባቢያቸው ማን ነው ማለት ነው? እ ነው። ስለዚህ ጭ የሚል ድምጽ መጨረሻ ላይ አለ። ጽ ጽ ስንልም በዛው ልክ ማለት ነው። እሺ የመጨረሻዎቹ ማን ይሆናሉ? ጮ ጾ ጾ። የመጨረሻ ፊደሎቹ ደግሞ አናባቢያቸው ማን ነው ማለት ነው? ኦ ነው ኦ ። ምክንያቱም ጮ ስንል ኦ የሚል ድምፅ መጨረሻ ላይ ይሰማናል፣ አይደል? አዎ። ጮ ጾ ጾ። እሺ፣ ይህንን ይመስላል። ያው ተከታታይ ቪዲዮዎች እንዲደርሷችሁ ቻናል ሰብስክራይብ አድርጉ፣ ላይክ ኮሜንት ሼርም እንዳይረሳ ማለት ነው። ምክንያቱም ለእኔ ጥንካሬ ስለሆነ ብርታቱንኝ ማለት ነው። እሺ የዛሬው ትምህርታችን ይህን ይመስላል። ቀጣይ በሌላ ትምህርትን እስከንገናኝ ደህና ሁኑ ቸር